ኢትዮጵያውያን አንድ ስንሆን ድህነትን ማሸነፍና የሀገር ሉዓላዊነትን ማስከበር እንደምንችል የካራማራ ድል ማሳያ መሆኑን በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህርና ተመራማሪ ዶክተር አስፋው ጥላሁን ገለጹ። ዕለቱን ስናስብ ከቀደምት ጀግኖቻችን የሀገር ፍቅርና ጽናትን በመማር ሊሆን እንደሚገባ የታሪክ መምህሩ አስገንዝበዋል። አንተነጸጋይ በዚያድ ባሬ የሚመራውን የሶማሊያ ብሬተኛ ጦር ወረራ ድል ለመንሳት በኢትዮጵያ በርካታ ግዳጆች ተፈጽመዋል። ከነዚህ መካከል ዳግማዊ አድዋ የተሰኘው የካራ ማራ ድል ዛሬ 47 ዓመት ሞልቶታል። በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር መምህርና ተመራማሪው ዶክተር አስፋው ጥላሁን በአውሮፓውያን ቅኝ ገዢዎች ቅርጫ ስር የነበረችው ሶማሊያ ነፃ የወጡትን ግዛቶቿን በማሰባሰብ የሶማሊያን ሪፐብሊክ በመሰረተችበት በዚያን ዘመን በሀገሪቱ ከልክ ያለፈ ብሔርተኝነት በማቆጥቆ ሲያወጡ የኢትዮጵያ፣ ኬንያና ጅቡቲ ግዛቶችን በመቁረስ ታላቋን ሶማሊያ ለመመስረት በማለም የኢትዮጵያን የውስጥ ችግር እንደ መልካም አጋጣሚ በመጠቀም ወረራ ጀምረ ይችላሉ። አምስት ኮከብ ያሉ ባንዲራ አዘጋጁ። አምስት ኮከብ ማለት የኢታሊ ሶማሊላንድ፣ ብሪቲሽ ሶማሊላንድ ሁለት ጅቡቲ ሶስት የኢትዮጵያ ሶማሌላንድ ኦጋዴን ማለት ነው እና ኬንያ ላይ ያሉ ሶማሌዎችን ጨምሮ አንድ ሀገር እንፈጥራለን ነው ታላቋ ሶማሊያ እንፈጥራለን የሚል ተረክ ተጀመሩ። ለዚህ መነሻቸው ቅድም ያልኳችሁ እንግሊዞች ቀሪው ኢትዮጵያ ክፍል ሲመልሱ ኦጋዴንን ከሶማሊያ ጋር ስላቆዩት ነው። ይህን ያድርጉ ስለምንድነው? ሶማሊያ የነሱ እንግዲህ ስለነበረች በኦአይቲኤስ ስለነበረች ያለ ግዛታቸው ለማስጠበቅ ነው። ይሄ ነው መነሻቸው። በድሉ የኢትዮጵያን ትንሳኤ በታላቅ መስዋዕትነት ያበሰሩ የአድዋን የጀግንነት ድል ዳግም ያረጋገጡ በርካታ ኢትዮጵያውያን የተፈጠሩበት እንደነበር የታሪክ መምህሩ ይናገራሉ። እንደምን ልክ ነው ጥሪው ልክ እንደ አድዋው ስለዚህ በሁሉም ባለ አቅም አገዝ ነው የሀገር ጉዳይ ነው ተባለ። ከዛ በኋላ ቀይ ሽብር ነጭ ሽብር የሚለው ቁማል ያኔ ከዛ በኋላ ቁማል ሶስት መቶ ሺህ ሚሊሻ ሀይል ነው በአንድ ጊዜ ተሞ የገባው ማሰልጠኛ ህዝቡ አንድ ይሆናል፣ በዚህ ፍጥነት አንድ ይሆናል ብሎ አልገመቱም። ሶስት መቶ ሺህ ህዝብ በቃ ተሞ ሰልፍ ሲያደርግ የሰልፉ ርዝመት በጣም ትልቅ ነበር ነው የሚሉት ነፍሳ ደሳ በጻፉት መጽሐፍ እነ ፍቅረ ስላሴ ወግደረስ ጽፈዋል። ታሪካቸውም ኢትዮጵያውያን የውስጥ ልዩነቶቻቸውን ወደ ጎን በመተው የሀገረ መንግስቱን ቀጣይነት ያረጋገጡ ሲሆን የወራሪውን ፍላጎት በማምከን ውድቀቱ እንዲፋጠን አድርገውታል ይላሉ የታሪክ መምህሩ ዶክተር አስፋው ጥላሁን። የነበረው መንግስት ወደቀ፣ ያን የሚተካ መንግስት ግን አታ ለሀያ አመት ነው የተንከራተተችው፣ ነው ቢካዝ የጥንት የመንግስት ልምድ ስላልነበረ፣ ኢትዮጵያ ግን የመንግስት ልምድ ስለነበረን ህዝቡ ደግሞ አሁንም ከነ ልዩነቱም ቢሆን ሀገር መኖር አለባት ብሎ ስላሰበ ነው ሀገር መንግስቱን ማስቀጠል ችሏል። ሶማሊያ መንግስት አላስቀጠለችም ለሃያ ዓመት ከዛ በኋላም አሁንም አሁንም ኮ እውቅና ያላት መንግስትም ኮ ያገኘችው በኢትዮጵያ ማካነት ነው በነገራችን ላይ የታሪክ መምህሩ አክለውም ዛሬም ልዩነቶችን በምክክር በመፍታት የሀገርን ብሔራዊ ጥቅም ማስጠበቅ እንደሚቻል የካራ ማራ ድል ማሳያ ነው ሲሉ አስገንዝበዋል። ቀልብ ገዝተን ያለልን ልዩነት አቻችለን የግድ አንድ ሆን አይጠበቅብንም ልዩነታችንን ግን በውይይትና በድርድር መፍታት ችለን ምርጫውን ምርጫው ለሕዝቡ ሰጥተን በሰላም የጋራ ጠላታችንን ድህነትን የጋራ ጠላታችንን በብሔሮ ጥቅማችን የሚመጡትን ኃይሎች መመከት ይቻላል።